ሰላም እንዲናችሁ ውዶቼ አርቲስት ሰለሞን ተካልኝ አረፈ ሞተ እኮ ይሄ ሰውዬ ሰማችሁ አወቃችሁ ይህን ሰውዬ አወቃችሁት በደንብ አወቃችሁት እንዶ ከድንገተኛ ሞት ይሰውረን ከድንገተኛ ሞት ይሰውራችሁ ሀገር ውስጥም ከሀገር ውጭም ያላችሁ እግዚአብሔር ከድንገተኛ ሞት ይሰውራችሁ እግዚአብሔር እንግዲህ አስቡት ትላንትና በአልን ከቤተሰቦቹ ጋር ውሎ አሳልፎ በቃ ደስ በሚል ሁኔታ አሳልፎ ከሰዓት አካባቢ ወደ ማታ አካባቢ የሆነ ህመም ነገር ተሰማኝ ብሎ ሐኪም ቤት መሄድ ይውላችሁ። በቃ ህመም ነገር ተሰማኝ ብሎ እኮ ነው ጨነቀኝ። ሐኪም ቤት ታይቼ ልመለስ እስኪ ብሎ ቤተሰቦቹን ተሰናብቶ ቻው ብሎ ሐኪም ቤት ይሄዳል። ከዛ ሐኪም ቤት በቃ ሕክምና ሳይደረግለት ነው አሉ ሕይወቱ ያረፈው። አይገርማችሁ፣ አይገርማችሁም ወይ አይገርማችሁም ወይ? አንጋፋው አርቲስት ሰለሞን ተካልኝ ማህሪ ከዚህ ዓለም በሞት መለየቱ ተሰምቷል ብሎ በቲክቶክ ስሰማ ጧት፣ እንዴት ክው ድንግጥ እንዳልኩኝ አላመንኩም። ምንም አላመንኩም ነበረ። እግዚአብሔርን አላመንኩም ነበረ። ይገርማችኋል። የት እንደገባው ልንገራችሁ። ቴሌግራም ላይ እነዚህ ታዋቂ ታዋቂ አክቲቪስቶች አሉ አይደለ? እነ ዘመድኩን በቀለ የትግራይ አክቲቪስቶች ምናምን አሉ እነሱ ሁላ ፖስት ተውታል። ቴሌግራም ላይ በቃ ደነገጥኩኝ። ሰውዬውን እኮ ብዙም አልወደውም። እግዚአብሔር ይቅር በለኝ፣ እንደው ነፍሱን ይማራው። እኔ ነገ ምን እንደምሆን አላውቅም። እግዚአብሔር ይቅር በለኝ። ግን የምጠላው በንግግሩ ነው። ለአማራ ያለው ነገር አማራን በጣም ነው የሚናገረው። በቃ በጣም ለምን እንደሆነ አላውቅም። አማራ ምን እንዳደረገው አላውቅም። በቃ ወጥቶ አማራ አማራ አማራ እንዲህ ብሎ አማራ እንዲህ ብሎ ፋኖ እንደዚህ ነው። ፋኖ እንደዚህ ነው። በቃ ከስድብ ውጭ ምንም አያቅም ሰውየው፣ በጣም ነው የሚጠላው አማራ ይገርማችኋል እኮ እና ዘፈኖቹ ምን ይላሉ መሰላችሁ? ብዙ ዘፈን አለው በነገራችን ላይ ሰውየው። ዘፈኑ የሆነ የሚያነሳሳ ነው ለትግል ምናምን የሚያነሳሳ ዘፈን ነው። እና ምን ይላል መሰላችሁ? በትንሹ ልንገራችሁ። እንዴት አንድ እንሁን ዘንድሮ፣ ሁላችንም ዜሮ ዜሮ የሚለው የሙዚቃ ስራው በስፋት የሚታወቀው አርቲስቱ በተለይም ዘፈኖቹ ለትግል ማነሳሻ ተደርገው የተወሰዱ ነበሩ ይላል። አዎ ዘፈኖቹን ሰምታችሁ፣ ሙዚቃዎቹን ሰምታችሁ የምታውቁ ከሆነ በቃ ተነሱ ምናምን ነው የሚለው እየገባችሁ ዩት ዩቱብ ላይ ማየት ትችላላችሁ። ጉድ እኮ ነው። ጋላቢ ነኝ የፈረስ ጌታ የማልደክም ቀንና ማታ ይላል። እንግዲህ አስቡት። ከዛ ደግሞ ስንቃይለኝ አያልቅም ገብሴ ሀሳቤ ነው ሰንጋ ፈረሴ ይላል። ቅኔም ነገር አለው እና አብሶ ደግሞ እንደዚህ ገባ ገባ ብዬ ዩቱብ አካባቢ ሳይ በሰባዎቹ መጨረሻ የተጫወታቸው ዘፈኖች በቃ አውንታዊ ናቸው። አውንታዊ ምን ማለት ነው ግን? ለማንኛውም በቃ የሆነ የሚያነሳሳ ነገር ነው ምናምን። በጣም ብዙ ዘፈን አለው ሰውየው። ከዛም አልፎ ታዋቂ ታዋቂ ታዋቂ የትግራይ አክቲቪስት ነው። በጦርነቱ ሰዓት እነ ጌታቸው ረዳ ጦርነት በጀመሩ ሰዓት የዛኔ በጣም በጣም በጣም በጣም ይፎክር ነበረ ምናምን። ወይኔ እና ቲክቶኩ ተጥለቅልቋል በዚህ ሰውዬ። ደጋፊዎቹ እያለቃቀሱ ነው፣ የእሱ ተቃራኒዎች ደግሞ በቃ ፎቶውን ዘቅዝቀው እየተናገሩት ነው። በቃ ብዙ ነገር ነው። እሰይ የሚለዋሉ ደግ ያደረገ የሚለዋሉ። ግን እንደዚህ ባትሉ ጥሩ ነው። ምክንያቱም ሞት ክፉ ነው። ሞትን አዝለነው ነው የምንዞረው እና ነግበኔ ነግበኔ የሚባል ነገር አለ። ይልቁኑ እውነት እንደዚህ ኃይለኛ ኃይለኛ ሰዎች ሲሞቱ ነፍሳቸውን ይማረው ማለት ይሻላል። ባይነኝኔ እውነት በእርግጥ ያናድዳል። በቃ ንግግሩ ምናምን በጣም ነው ስብር የሚያደርጋችሁ። እግዚአብሔርን እኔ በጣም ነበር የምጠላው፣ እግዚአብሔር ይቅር ይበለኝ ይቅር ይበለኝ። እኔ ነገ ምን እንደሚገጥመኝ አላውቅም፣ ብቻ በሰው ሀገር እንዳልቀር እንደ ቸሩ መዳንያም ለሀገር ያብቃን። እግዚአብሔርን ስደት ላይ ያላችሁ በሙሉ ለሀገራችሁ ያብቃችሁ። እና ለማንኛውም ነፍሱን ይማረው። እውነት የምትጠሉትም የምትወዱትም ነፍስህን ይማረው እያላችሁ ጻፉ። እግዚአብሔርን ነው ምላችሁ። አስቡት ቤተሰቦቹን ሚስቱን፣ ልጆቹን ብትን አድርጎ ሞተ። በቃ ግርም አይላችሁም? የዛሬ ሳምንት አካባቢ ቪዲዮ ለቋል። የሆነ መዝናኛ ቦታ ሆኖ በቃ ተደላድሎ የተቀመጠው ምናምን ቪዲዮ ቲክቶክ ላይ ቲክታክ ላይ እየተዘዋወረ ነው፣ ገብታችሁ እዩት። ከዛ እግሩን አነባብሮ ቁጭ ብሎ ምን አለ መሰላችሁ? በቃ ተዝናኑ፣ በህይወት እስካላችሁ ድረስ ዘና ፈታ በሉ፣ ምክንያቱም ሞት መቼ እንደሚመጣ አናውቀውም። ባናስብ ባላሰብ ነው ጊዜ መጥቶ ሊወስደን ይችላል እያለ እየተናገረ ምን ታይቶት ነው? እኔ እኮ እንዴት ነው ንግግሩንና አሟሟቱን ማለት ሳይ በጣም ገረመኝ። አስቡት እንግዲህ እንደሚሞት እኳ አያውቅም። አሁን የዛሬ ሳምንት ያን ንግግሩን ሲናገር ፖለቲከኛም ሆኑ ሁኑም አትሁኑም በቃ ዘና ሕይወታችሁን ኑሩት። በሕይወት እስካላችሁ ዘና ፈታ በሉ፣ ከቤተሰቦቻችሁ ጋር ተዝናኑ፣ ባላችሁ ደስተኛ ሁኑ። ሞት መቼ እንደሚመጣ አናውቅም እያለ እና እንደዛ እየተናገረ ነበር። ኮዶች አስቡት። ወይኔ ወይኔ ወይኔ ወይኔ ወይኔ ወይኔ! አስቡት፣ እንግዲህ ከድንገተኛ ሞት ይሰውራችሁ እግዚአብሔር። እውነት ይህን የመሰለ ሰውዬ፣ በዛ ላይ ጉራው መከራ ወይ ወይ ወይ ወይ ወይ ማን ነው እሚነካኝ እያለ ሲፎክር፣ ማንህም ሁን ማንህም፣ እኔም ብትሳደቡ፣ ብትዘቀዝቁኝ፣ ብትረግሙኝም ብትመርቁኝም እኔ ምንም አልሆንም እያለ አስቡት። ከማንም በላይ የሆነው ንጉሥ ሞት መጣ። አይ ሞት ሞት ሞት አስባችሁታል። በቃ ሳታስቡት ምጥቅ እውነት እና ለማንኛውም ውዶቼ ነፍሱን ይማረው። እንግዲህ ምን ይደረጋል? አስባችሁታል? እግዚኦ፣ እግዚኦ፣ እግዚኦ ለበዓል እንኳን እንኳን አደረሳችሁ የሚል ቪዲዮ አልሰራም። አስቡት። እና ህይወት እንደዚህ ናት። ለማንኛውም ለማንኛውም ውዶቼ ላይክ ሸር ሰብስክራይብ አድርጉ እላችኋለሁ። እና በዚሁ አጋጣሚ የምንላችሁ ነው፣ ፖለቲከኛ የሆናችሁ ሰዎች እውነት ያንንም ያንንም ያንንም ስታባሉ ከምትሉ እግዚአብሔርን በቃ ፍቅር እስኪ ስበኩ። ፍቅር ምን ችግር አለው? አትሞቱ። ይሄው ባፋቸው እየለፈለፉ ከአንደበታቸው የሚወጣው ነገር በቃ እንዴት እንዴት እንዴት እንደሚያማ። አሁን ይህ ሰውዬ የሚናገረው ንግግር እግዚአብሔርን እንደ አንድ አማራ በጣም እኔ ያልቀሻ ያለው በቃ በንግግሩ ብዙ ጊዜ ነው የማለቅሰው ማለት አማራ ምን አድርጎት ነው ይሄን ያክል በዚህ ልክ በዚህ ልክ የሚጠላው ምን አድርጎት ነው በቃ በጣም ግርም ይለኛል ግን መሞቱን ስሰማ ደግሞ አስቡት እና አብሶ ቲክታክ ላይ ቲክታክ ላይ ያላችሁ አክቲቪስት ነን ባዮች እግዚአብሔርን ህዝቡን እንዴት እንዴት እንዴት እንዴት እንዴት እንደምታበጣብጡት ለምን እንደሆነ አላቅም ለእናንተ ትምህርት ነው። እግዚአብሔርን ለምሳሌ ዮኒ ማኛ አለ፣ ጂጂኪ ያለች እነ ማናቸው ደግሞ መሐመድ የሚባል አለ፣ ቴዲ ሀዋሳ ላይ የሚቀርቡ አክቲቪስቶች በሙሉ ብል ይቀለኛል። እንዳለ በቃ ለስሙ ፖለቲከኛ ነን ይላሉ፣ ተናጋሪዎች ነን ይላሉ፣ ለህዝባችን የቆምን ነን ይላሉ። ግን ጭራሽ ጭራሽ ጭራሽ እያባባሱት ነው የመጡት እና ለነሱ ለነሱ ትምህርት ቢሆናቸው ባይነኝ እግዚአብሔርን በቃ እና በቃ ለሽቀላኩ ነው። አስቡት እንግዲህ አንዱ ብሔር አንዱን ይናገራል። አንዱ ብሔር አንዱን ይናገራል። በዛ መሀል ከኢትዮጵያ ውጭ ያላችሁ ዲያስፖራዎች ገንዘባቸውን ትሰጣላችሁ፣ መስኪኑ ከስር ያለውን ታሰድባላችሁ። ምናምን ማህበረሰቡን የድሃውን ህዝብ እግዚአብሔርን እንትናው ለምሳሌ ዳልቻ ዳልቻ የሚባላለ ጆከር፣ ዮኒማኛ፣ ጅጅኪያ፣ ቤታዮ፣ እዮዳብ፣ ሞጣ ቀራኒዎ፣ እነ ዋና ማራ ዋና ማራዎች ግሩፕ ናቸው እነሱ። ማናት ሎዛ ተጋሩ ልዕልቲ ልእልት የምትባለዋን አወቃችኋታ? የሁሉንም ቪዲዮ በቃ እየቆራረጠች የምትለጥፋለች እሷ። ኧረ በጣም ብዙ ናችሁ ብዙ ናችሁ ብዙ ናችሁ፣ እውነት እናንተ። ለእናንተ ለእናንተ ለእነዚህ ሰዎች ትምህርት ቢሆናቸው ባይነኝ እኔ እግዚአብሔርን፣ እኔ አላመንኩም የዚህን ሰው እየሞት ምክንያቱ ማንም አይነካኝም ምንም አልሆንም ማን አባቱ ነው የሚነካኝ ብሎ ሁሌ እየፎከረ የሚኖር ሰውዬ እንግዲ አስቡት ይህንን የመሰለ ሰውዬ ደግሞ ልጁ ወይኔ ልጁን ብታዩት ልክ እሱ ነው የሚመስለው እንዴት እንደሚያምር ልጁ አስቡት እኩያ ልጅ አለው ቤተሰቦቹን አስቡ ድንገተኛ ሞት እኮ እንግዲ አስቡት ወይ ጉድ ሞት እኮ መጣው ተዘጋጁ አይልም በቃ ውስድ ነው ውስድ ውስድ ውስድ ውስድ ስንቱ ሰው አለቀ በዚህ በዚህ አመት ከአርቲስት አርቲስት ብትሉ ከአርቲስት ማን ሞቷል ዘንድሮ? አላቅም። እንደው ስንቱ አለቀ እላችኋለሁ ውዶቼ። ውድ እኮ ነው። እና እኛም ተራችንን ነው የምንጠብቀው። የሰው ልጅ ኖርኩ ሲል ይሄዳል፣ ልሞት ነው ሲል ይኖራል። አላቅም ብቻ አይቻልም። ዝብርቅርቅ ያለች ናት። እና ህይወት እንደዚህ ናት እንግዲህ ህይወት አድካሚ ናት። እግዚአብሔርን ህይወት ህይወት ዘጠኝ ናት የሚባለው እውነት ነው። በቃ መችም አትሞላም መችም። አሁን ይሄ ሰውዬ ሁሌ በቃ እንደተናገረ እንደተናገረ እንደተናገረ፣ ወይኔ ወይኔ ወይኔ፣ ንግግሩን ብታዩት እኮ ለነገሩ አብዛኞቻችሁ አታቁት አላችሁ፣ የተወሰናችሁ ግን አታቁት። የሚናገረው ነገር በቃ ራስ ነው የሚያሳምመው በጣም በጣም በጣም በእውነት እኔ ብዙ ጊዜ ያልቀሻለሁ በዚህ ሰውዬ ንግግሩ። ምክንያቱም እኔን እንጃ አማራ ምን አጥፍቶ ነው በዚህ ልክ በቃ ሰው የሚነሳበት? ለምን የዚህ ሰውዬማ ጭራሽ ንግግሩ እየተናገረውን ነገር እዚህ ጋር ብናገር እግዚአብሔርን፣ ለዩቱብ እንትን ይልብኛል፣ ቪዲዮውን ያጠፋብኛል እንጂ ራሱ የሰውየውን ንግግር እዚህ ጋር እንትን ማስገባት ይችል ነበረ፣ ግን አልችልም ሌላ ጊዜ ወይ በጽሑፍ ነገር አንዳንዶቹን እየላችሁ እመጣለሁ። እና ምን ተማራችሁ ከዚህ ሰውዬ? አስቡት፣ በዓልን ውሎ ከቤተሰቦቹ ጋር ደስ ብሎት በልቶ ጠጥቶ፣ አስቡት፣ አስቡት፣ እንግዲህ ትንሽ የህመም ተሰማኝ ብሎ እንግዲህ ሐኪም ቤት ሄዶ ሳይታከም ህይወቱ ማለፉ በጣም ያሳዝናል። በጣም ያሳዝናል። በጣም ያሳዝናል። የማይወደው ሰው ብዙ ቢኖርም የሚወዱት ደግሞ ልጆች አሉት እና ለልጆቹ ለቤተሰቦቹ እግዚአብሔር መጽናናቱን ይስጣቸው። ግን በጣም ብዙ ሰው አስጨርሷል። በጣም በጣም በጣም በጣም ውዶች፣ አይ እውነት ብዙ ጊዜ ይሄ ሰውዬ ሞተ ሞተ ሞተ እየተባለ ስለሚለጠፍ ጠዋት ሳየው እውነት ዝም ብሎ ነገር ነበር የመሰለኝ ግን በቃ የትግራይ አክቲቪስቶች ለጥፈውት ሳይ በጣም በቃ ደነገጥኩ። እኔ ራሱ ደነገጥኩኝ፣ አልወደውም ግን ደነገጥኩ። የእውነት ደግሞ በቃ ቴሌግራም ላይ ገብቼ ሳይ የእውነት መሞቱን በቃ እርግጠኛ ባረጋገጥኩበት ጊዜ ግን አዘንኩኝ። በቃ ሞት እንዲህ ነው፣ በቃ ሞት እንዲህ ነው። እንዲሁ እንደ ባከንን በቃ ለቀጣይ ህይወታችን የተሳካ በቃ የተሟላ ህይወት እንኖራለን ብለን ስናስብ አጭሩ ይህስ ትልቅ ሰው ነው፣ ቢያንስ ልጆች አሉት። ስንት ወጣት እኮ እንደ ቅጠል እየረገፈ ነው! ረረረረ በጣም ከባድ ነው፣ በጣም ከባድ ነው። እና ልቦና ይስጠን ለሁላችንም እግዚአብሔር እንደው ይሄንን ዘረኝነት ያጥፋልን። ረ ለነገሩ እንዴት ዘረኝነት ይጠፋል? አስቡት እስኪ። ማንም እኮ ጸሎት አያደርግም ከኔ ጀምሮ አቤት፣ አቤት፣ አቤት፣ አቤት፣ አቤት፣ አቤት፣ አቤት ይቅር በለኝ አምላክ፣ ይቅር በለኝ እውነት። ጸሎተኛ ጠፋ። ይሄ ሶሻል ሚዲያ ከመጣ ወዲህ አብሶ፣ ይሄ ቲክቶክ ከመጣ ወዲህ ሁሉ ነገር ተግማማ። በቃ ብልሽት ሽታለ። አስቡት በጣም ተብለሻች። ሰው መጸለያ አቆመ። በቃ እግዚኦ፣ እግዚኦ፣ እግዚኦ። ወደ ፈጣሪው በቃ የሚያንጋጥጥ የሚለምን፣ የሚጸልይ ሲጠፋ ዘረኝነቱ እየተስፋፋ መበጣበጡ በቃ እንደምታዩት ነው። እየሄደ እየሄደ እየሄደ እየሄደ መጨረሻው የት እንደሆነ አናውቀውም። እንግዲህ መከተል ነው እኛ እንከተለዋለን፣ እሱ ይሄዳል እንጂ። በጣም አስቸጋሪ ነው። ግን ደግሞ እግዚአብሔር እንደ ሰው አይደለምና እንደ ሰው አይደለምና እሱ በምህረቱ ይጎብኝን። አሚን በሉ አሚን በሉ እውነት አሚን በሉ። በጣም ከባድ ነው። በጣም ከባድ ነው። እኔማ እየፈራው ነው እየፈራው ነው። ለማንኛውም ላይክ አርጉ እስኪ ላይክ አርጉ። እግዚኦ ሸርም አድርጉ እስኪ ሸር አድርጉላቸው ለአንዳንድ ዘረኞች ሸር አድርጉላቸው ለነገሩ ምንም አይመስላቸውም እነሱ አንድ ሰው በቃ ከለበሱ እነዚህ አክቲቪስቶችማ ከለበሱ ከበሉ ከጠጡ ሞት ያለም አይመስላቸውም እኮ ሲወጣጠሩ ኔ ማገር የሚሉኛል እኮ አይ እኔ አላምንም የዚህን ሰው እየሞት እውነት እንዲ ቤተሰቦቹ ቤተሰቦቹ ወጥተው ካልተናገሩ በቃ ማመንም እያቃተኝ ነው ግን ደግሞ እውነትም ነው እኮ።